እስቲ ዛሬ እቺ እዚህ ጋ ያለችው ቤዛ የምትለውን ቃል እንመለከት። ምን ማለት ነው በመጽሐፍ ቅዱሳዊ እንዲሁ ደግሞ በአለማዊ ትርጓሜው። ቤዛ የምትለዋ የአማርኛ ቃል በእንግሊዝኛው በቀላሉ ሪዲም አለ። ሪዲም የሚለውን ሀሳብ የያዘ ቃል እንደየ ሀሳቡ ይሄ ቃል የሚፈታበት አፈታት ሊለያይ ይችላል። ግን በአጭሩ ቱ ሬስኪዩ ቱ ዴሊቨር እንደማለት ነው፣ ነፃ ማውጣት፣ ማዳን፣ መታደግ ወይም ደግሞ ቱ ፔ ኤ ፕራይስ መክፈል፣ ለዛ ነገር ዋጋ መክፈል እና ያን ነገር የራስ ማድረግ ወይም ነፃ ማድረግ እንደማለት ነው። መቤዠት የሚለው ቋንቋ ትክክለኛ ፍቹ ሊሆን ይችላል። ታዲያ ግን ይሄ ቋንቋ እንደሚገባበት ቦታ ልዩነት ሊያመጣ ይችላል። ለምሳሌ ኢኮኖሚካሊ አንድ ሰው ወይም ሁለት ጓደኛሞች አንደኛው ጓደኛው ግሽበት ውስጥ ቢገባ ያለውን ነገር ቢያጣ፣ ኪሳራ ውስጥ ሎስ ውስጥ ቢገባ ሌላኛው ወዳጁ መጥቶ ቤዛ ሆኖ ሪዲም አድረገው አዳ ነው ከኪሳራ ወይም ከፈለለት እዳው ግሽበቱን በገንዘቡ አወጣው ልንል እንችላለን። ታዲያ ግን ጓደኛው ከሱ የተሻለ የዛኛውን ወዳጁን ዋጋ መክፈል የሚችለው ሀብት ሊኖረው ይገባል። ያኛውን ለማዳን ግዴታ በሱ ምትክ ሊከፍልለት ያስፈልጋል። ስለዚህ ሪዲም ሂም ፍሮም ሎስ ይባላል። ወይም ሊገባበት ካለው ኪሳራ አዳ ነው። በቃ በጣም ቀላል ቋንቋ ነው። ወይም ደግሞ ወደ ድሮ ዘመን ስትሄዱ ለምሳሌ አንድ ባሪያ በአንድ ጌታው ቤት ላይ አንድ እዳ ቢኖርበት ወይ በጦር ተማርኮ እዛ ቤት ውስጥ በባርነት ውስጥ ቢያገለግል አሊያም በዛ ቤት ውስጥ ወልዶ ባሪያ ሆኖ ቢያደግ፣ ምናልባት እዳ ስላለበት ሊሆን ይችላል፣ አንድ ሌላ ሰው መጥቶ ለዛ ባሪያ የሚያስፈልገውን ዋጋ የተበጀተውን ቢከፍልለት፣ ከዛ ያንን ክፍያ ስለከፈለለት ይህንን ባሪያ ቤዛ ሆኖታል ከባርነት አውጥቶታል ማለት ነው ቤዛ ሆኖ ሬዲም አደረገው እንላለን። ይህንኑ ቃል ግን ወደ መጽሐፍ ቅዱስ ስንመጣ አዲስ ኪዳን ላይ በተለይ ቤዛ የሚለው ቃል የተለየ ትርጉም አለው። በተለይ ለአንድ አካል፣ ለጌታችን ለኢየሱስ ክርስቶስ የእሱ ስራ እንደሆነ መጽሐፍ ቅዱስ ላይ በጣም ብዙ ክፍሎች ላይ ይናገ እቺ ቃል ግን እስቲ በግሪኳ እንመልከታት። በግሪኩ ኢትሮ ወይም አፖሊትሮሲስ የሚል ስያሜ ነው ያለው። ታዲያ ግን ይሄ ኢትሮ ወይም አፖሊትሮሲስ የሚለው ቃል ለጌታ ለኢየሱስ ክርስቶስ ሲጠቀመው ለሰው ልጆች ቤዛ ሊሆን እንደመጣ ወይም ደግሞ ለሰው ልጆች ሊከፍል እንደመጣ የሰው ልጆችን ነፃ ሊያወጣ ምትክ ሊሆን እንደመጣ የሚናገርባቸው ክፍሎች ናቸው። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱ የበደላችን ስርየት። ስለዚህ ቤዛነታችንን አገኘን ሲል የመጀመሪያው ቤዛ የተደረገልን ወይም የተከፈለልን ምንድን ነው ማለት ነው? የበደላችን ስርየት። በሌላ ስፍራ ደግሞ በቆላሲያስ ምዕራፍ 1 ቁጥር 13 ላይ እርሱ ከጨለማ ስፍራ አዳነን ቤዛነቱንም እርሱንም የሀጢያትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ዕብራውያን ምዕራፍ 9 ቁጥር 12 ደግሞ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደማ አይደለም። ስለዚህ ኢየሱስ በዋናነት የከፈለው ቤዛ የሆነው ወይም የሰው ልጆችን ምትክ ሆኖ ነፃ ያወጣን ነገር ቢኖር የዘላለም ሞትና ከኃጢአት እስራት እንደገና ደግሞ ከሰይጣን ባርነት። ታዲያ እነዚህ ነገሮች በጣም ወሳኝና ቤዛ የሚለውን ቃል ለመረዳት የሚጠቅሙ ናቸው። ቅድምን ብያችሁ ነበር። አንድ አካል አንድ ሰው ቤዛ መሆን የሚችለው ይሄ እዳ ካለበት ሰው የተሻለ ነገር ካለ ወይም ደግሞ እዳውን መክፈል የሚችል ሰው ከሆነ ለምሳሌ፣ በአንድ ስርዓት ውስጥ ላለ ሰው የታሰረውን ሰው ዋስ ሆኖ ሊያስወጣ የሚችለው ከሰውየው ጋር ያልታሰረ ንጹሕ ሰው ሊሆን ይገባል። ኃጢአት የሌለበት ወይም ክስ የሌለበት ሰው ሊሆን ይገባል። ልክ እንደዛ ኢየሱስ ክርስቶስ ቤዛ ያደረገው ለእኛ ስለምናችን የመጀመሪያ ስለ ኃጢአታችን፣ ኃጢአታችን ደግሞ ከፍያ ነበር እዳ ነበረው። የሰው ልጅ ሁሉ ደግሞ ኃጢአትን ሰርቷል። ታዲያ የኃጢአት ደሙዝ ምንድን ነው ብለን ስንመለከት በሮሜ ምዕራፍ ስድስት ላይ የኃጢአት ደመወዝ ሞት ነው ይላል ታዲያ ኢየሱስ ክርስቶስ እንዴት ነው ቤዛ የሆነ ተረዳችሁ ሞት ስለሆነ ክፍያው የሚያስፈልገውን ክፍያ ሞቷል ለኃጢአታችን ቤዛነትን አገኘ ስለዚህ አሁን በጌታ በኢየሱስ ክርስቶስ በመስቀል ስራ ያመነ ሰው ኢየሱስ ክርስቶስ ቤዛ ሆኖ አድኖታል ማለት ነው ወይም ኢየሱስ የከፈለለትን የኃጢአትን ደመወዝ ተቀብሏል ማለት ነው ነፃ መሆን ይችላል ሌላው ደግሞ በገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከህግ እርግማን ዋጀን። ዋጀን የምትለው ቃል ቤዛ የምትለውን ቃል የምትተካ ስለዚህ፣ ኢቨን ከህጉ እርግማን እንኳን ይሄ በዘዳግም ላይ ሲጻፉ የነበሩት ያ ሁሉ የህግ እርግማን የተዋጀንበት ወይም ከዛ የተከፈለልን አንዱ ምክንያት ክርስቶስ እርግማን ሆኖ ነው በመስቀል ላይ መሰቀሉ ምልክት ነው እርግማን መሆኑን ስለ እኔና ስለ እናንተ እርግማን ሆኖ የሚያስፈልገውን ነገር ከፍሎት እኔና እናንተ መዋጅ ስለዚህ ከጌታችን ከኢየሱስ ክርስቶስ ውጪ በአዲስ ኪዳን ኮንሰፕት ስለ ዘላለም ህይወት የሚወራ ከሆነ ስለ መዳን የሚወራ ከሆነ ስለ ኃጢአት ስርየት የሚወራ ከሆነ ከህግ እርግማን ነፃ ስለ መውጣት የሚወራ ከሆነ ብቸኛው ቤዛችን ከሰማይ የወረደ ሰው ሆኖ ስጋ ለብሶ ሀጢያትን በመስቀል ላይ ጠርቆ እጣታችንን እየተቀበለ ኢየሱስ ክርስቶስ ብቻ ነው። ሌሎች ቤዛ መሆን ይችላሉ፣ ለዓለም ቤዛ ናቸው ማለት ማከቻልን ኢየሱስ መምጣት አያስፈልገውም ነበር። እንዲሁም ደግሞ ሌሎች ስለ ራሳቸው እንኳን ቤዛ የሚሆናቸው ያስፈልጋቸዋል። ምክንያቱ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሎታል። ስለዚህ ኃጢአተኛ ለኃጢአተኛው ዋስ ወይም ቤዛ መሆን አይችልም። ንጹህ ሆኖ ግን ለኃጢአተኛው የኃጢአትን ዋጋ የከፈለ ኢየሱስ ክርስቶስ ብቻ ነው። ሌላው እንዲሁ ከፍለዋል እንኳን ብንል ቤዛ ሊሆንን ይችላል ለዓለም ቤዛ መሆን ይችላሉ ብንል እነዛ ሰዎች በመስቀል መሰቀል ነበረባቸው። የሕጉ እርግማን መባል ነበረባቸው። ለሰው ልጆች ኃጢአት ሁሉ መሞት ነበረባቸው። ይህንን ያደረገ ብቸኛ መተካከያ የሌለው ኢየሱስ ክርስቶስ ብቻ ነው። በአንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ እንደዚህ ብሎ የሚናገረው ልንገራችሁና ሐሳቤ ልዝጋ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክር ነው። ቤዛ ስለሰጠ ብቸኛ መካከለኛ አንድ እግዚአብሔር አለ እንደምንለው ሁሉ በሰውና በእግዚአብሔር ደግሞ ምትክ ሊሆን የሚችል መክፈል የቻለ የኃጢአትን ደሞዝ መክፈል የቻለ ቤዛ የሆነ ኢየሱስ ክርስቶስ ብቻ ነው። ይህንን መልእክት እስቲ ለአ 10 ለ20 ሰው አስተላልፍ። መልካም